እየዋሸች እንደሆነ የምታውቅበት መንገድ። አሁን ሴት ልጅ ስትዋሽ በዚህ ያስታውቃል። እነዚህን ነገሮች ካየህ እንዳትሸወድ። ዛሬ ከኔ ከእህትህ ጋር እስከ መጨረሻው ከቆየ ሴት ልጅ ስትዋሽህ የምታውቅበትን መንገድ እና ምን ማድረግ እንዳለብህም በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው፣ የኛ የሴቶች ሚስጥር። ሚስጥሩን ለመስማት ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም፣ ሰላም ውዴ፣ ናፊዳር ቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ሁል ጊዜም ለምትሰጡኝ ሀሳብ አስተያየት፣ ገና ቪዲዮ እንደለቀኩ ናፊ፣ እንኳን ደህና መጣሽ እንወድሻለን ለምትሉኝ ሁሉ በጣም አመሰግናለሁ። እኔም በጣም ወዳችኋለሁ። አዲስ የሆናችሁ ትታዩኛላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንማማርበት፣ የምንመካከርበት ቤት ነው። ሰብስክራይብ በማድረግ የዶል ምልክታን በመጫን ተቀላቀሉ። የዛሬው ደግሞ ለየት ያለ ነው። ስለ ውሸት ነው የምናወራው። አሁን ውሸት የፍቅር ግንኙነት ውስጥ ወንድም ሴትም ይዋሻል። ወንዶች ሲጠየቁ ሴቶች ናቸው በጣም ውሸታም ይላሉ። ሴቶች ሲጠየቁ ደግሞ ወንዶች ናቸው በጣም የሚዋሹት ይላሉ። የአብዛኛው የፍቅር ግንኙነት መቋረጥ ምክንያት አንዱ ውሸት ነው። ስለዚህ ስለሱ ነው የምናወራው። እየዋሸች እየሸወደች እያታለለች ያለች ሴት እንዴት አድርገ መለየት እንዴት አድርገ በቀላሉ ማወቅ እንደምትችል እና ከዛስ በኋላ ደግሞ ምን ምን ነገሮችን ማድረግ እንዳለብህ እነግርሃለሁ። ከመጀመራችን በፊት ግን ሁላችሁ ላይክ አድርጉት እ አደረጋችሁ እሺ መጀመር እንችላለን። በአሜሪካ በካናዳ በዩኬ በአውስትራሊያ በብዙዎች የሚወደደውና ና የሚታወቀው ኢተርናል ሄልዚንግ ቤቲ አሁን ደግሞ በሀገራችን ኢትዮጵያ በአውስትራሊያ ብራንች የተመረቱትን መቶ ፐርሰንት የተፈጥሮ ፕሮዳክቶች ይዞ በጣፎ ሲሲዲ እየጠበቃችሁ ነው። በዶክተር ጫርቱ ኡርጋ ፋርማሲ ተፈጥሯዊ ሻምፖ፣ ኮንዲሽነር ና ሄርፉድ፣ የፀጉር ጄል፣ ሳንስክሪን፣ የፊት ሳሙና፣ በእድሜ የሚመጣ የአንገት ቆዳ መሸብሸርን የሚከላከል ተፈጥሯዊ ክሬም፣ ለህፃናትም ሆነ ለአዋቂ የሚሆን ተፈጥሯዊ ሻይ፣ ሞሪንጋ ሻይ፣ የተለያዩ ቫይታሚኖች፣ ክብደት ለመቀነስ የሚረዳ ፓውደር፣ ለስኳር ለደም ግፊት ለአስም የሚሆኑ ከኦሮሚያ ጤና ቢሮ የብቃት ማረጋገጫ የተሰጣቸው 100% ተፈጥሯዊ የሆኑ ፕሮደክት ጥራቱን ባማከለ ዋጋ ታገኛላችሁ። ዴሊቨሪም አለ። ለበለጠ መረጃ በ0960601111 አፉን አሁኑኑ ደውሉ። የመጀመሪያው ሴት ልጅ ስትዋሽህ የምታውቅበት መንገድ ጥያቄዎችን በጥያቄ የምትመልስ ከሆነ ነው። ይሄ በጣም የተለመደ አብዛኛው ሰው ሲዋሽ የሚያደርገው የሚጠቀመው ቴክኒክ ነው። ምንድን ነው ጊዜ መግዣ ነው። ጥያቄ ሲጠይቅ መልሶ ሌላ ጥያቄ በመጠየቅ ለማሰብ ለማሰላሰል ውሸት ለመፍጠር የሚረዳ አይነት ሀሳብ ነው። ለምሳሌ የት ነበርሽ? ካልካት ደህና ነህ? ግን ምን ሆናል ወይ አብሮም የሚሄድ ነገር ልጠይቀህ ትችላለች። ኮምፕሊት ደግሞ የማይቀራረብ ለማስቀየስ የሚረዳ ነገርም ልትጠይቀህ ትችላለች። ይሄ ምንድን ነው? ሀሳቡን ከመሸሽ ጥያቄውን ከመሸሽ እና ደግሞ የግድ ደግሞ አፋጠ ከያዝካት ለማሰብም ጊዜ እየገዛች ነው። በዛ ሰዓት ለአንተ ጥያቄ በጠየቀችል እና አንተ ደግሞ ለመመለስ በምታደርገው ጥረት ውስጥ ያን ነገር በምታስብበት ጊዜ እሷም አስባ ሌላ ሜዳፕ የሆነ ስቶሪ እንድትነግርህ ማለት ነው። ስለዚህ በተደጋጋሚ በነገራችን ላይ እዚጋ የምነግራችሁን ነገር አንዴ አይታችሁ እንደዚህ ነው በቃ ናፊ ብላናለች እንድትሉ አይደለም። በተደጋጋሚ ካየህባት፣ ካስተዋልክባት ነው ይሄን ነገር ማለት ውሸት ቀላል ነገር አይደለም። በነገራችን ላይ እንደ ቀላል የሚታይ ነገር አይደለም። ብዙ ቤትን የሚያፈርስ፣ ብዙ ሰዎችን የሚያጣላ፣ የሚያበጣብጥ ጥሩ ያልሆነ ልማድ ነው እና እንደ ቀላል አድርጋችሁ እንዳታዩት። ስለዚህ በአንድ ጊዜ ብቻ ሳይሆን በተደጋጋሚ እንደዚህ አይነት ነገሮችን የምታይባት ከሆነ የዋሸችህ እንደሆነ ታውቃለህ ማለት ነው። የመጀመሪያው ጥያቄዎችን በጥያቄ ስትመልስ፣ በምሳሌ ብናይ የት እንደነበረች ስትጠይቃት ስልክ ግን ለምን እንደዚህ አላረክም ወይ ደግሞ አንተን አይታ ልብስ ላይ ሊሆን ይችላል ፊት ላይ ሊሆን ይችላል እዚ ጋ ምን ሆነህ ነው እንዴ ለምንድን ነው እንደዚህ ሆኖ ብላ ልታስቀይስ ልትሞክር ትችላለች ሌላው ደግሞ ከዛው ጋር እየት ነበርኩ ለምንድን ነበር እንደዚህ ያላደረኩት ምናምን አይነት አብሮ የምሄድ ከጠየቃት ጋር አብሮ የምሄድ አይነት ነገርን እየጠየቀች በዛው እያሰበች የምትልህን የሚያሳምንህን የምትቀበለውን መልስ እያሰበች ነው ማለት ነው ልትዋሽ ስለዚህ እነዚህ ነገሮች በተደጋጋሚ ካየህባት ከሌሎች ቀጥሎ ከምነግርህም ነገሮች ጋር ጨምረህ እየዋሸችህ እንደሆነ ማወቅ ትችላለህ። ሁለተኛ፣ አጫጭር መልሶችን ብቻ ከሰጠችህ ይህም ሌላኛው ላትነግርህ የፈለገችው ነገር እንዳለ የሚያሳይ ነው ማለት ነው። በነገራችን ላይ ከሆነ ሰው ተደብቀን አንዳንድ ነገሮችን ስናደርግ ውሸት ሲሆን የሚያስታውቁ ነገሮች አሉ፣ በጣም ልብ ካልን በጣም ካስተዋልን ማለት ነው። አንዱ ይሄ ነው። አጫጭር መልስ በቃ ዲቴይል የለውም። ምክንያቱም መናገር ከጀመረች እውነቱን እንዳታውቅባት ስለምትፈራ የምትሰጥ መልስ በሙሉ አጭር አጭር አጭር ነው የሚሆነው እና በዛ ሰዓት ላይ በደንብ አድርገ ማስተዋል ይኖርብሃል ማለት ነው። አጫጭር መልሶች ይሄ ዲቴይል ያልተብራራ በቃ ቁጥብ የሆኑ መልሶችን የምትሰጥ ከሆነ እየዋሸች ሊሆን ይችላል ከሌሎች ነገሮች ጋር ጨምረ ማለት ነው። ወደ ሶስተኛው ስናልፍ ቦዲ ላንጉጅ ነው ወይም ደግሞ በአካል እንቅስቃሴዋ ማለት ነው። በአካል እንቅስቃሴ ሰው እየዋሸን መሆን አለመሆኑን እናውቃለን። ይሄ እንግዲህ እንደየሰዎቹ የሚለያይ ቢሆንም ከነዚህ ቀጥሎ ከምንዘረዝራቸው ካየህ፣ ከነዚህ መሀል ካየህ እየዋሸች እንደሆነ ማወቅ ትችላለን። በምታወራህ ጊዜ አይንህን እያየች ማውራት ከከበዳት አይንህን ማየት ከፈራች እየዋሸች ነው ማለት ነው። ሌላኛው ደግሞ ፍጥጥ ብላም ካየች በቃ ትኩር ብላ እንደዚህ ፍጥጥ ብላ አይነት የምታየህም ከሆነ ይሄም እየዋሸች እንደሆነ የሚያሳይ ነው። እንደ የሰው ስለሚለያይ ነው እንግዲህ። ሌላኛው ደግሞ በቃ እጇን ከፊቷ ላይ ማታነሳ ከሆነ በምታወራ ሰዓት ላይ በቃ ወይ ፊቷን መትነካክ፣ ወይ አፍንጫ ሊሆን ይችላል፣ ወይ አፏን እየሸፈነች ሊሆን ይችላል። ብቻ እጇን ፊቷ ላይ የምታደርግ ከሆነ ይሄም ሌላኛው ምልክት ነው ማለት ነው፣ በአካል እንቅስቃሴ እየዋሸች እንደሆነ የምታውቅበት። ምክንያቱም ውሸት ሰውነታችን ራሱ መቀበል ስለሚከብደው ሪያክት ያደርጋል። ከዚህ በፊት ቪዲዮ ሰርቼ የላችሁ ነበር አደለ፣ በአካል እንቅስቃሴ ሴት ልጅ እንደወደደች የምታውቅበት መንገድ በሚል ቪዲዮ ሰርች የላችሁ ነበረ። አካላችን የሚሰማንን ስሜት ሪያክት ያደርጋል። በቃ እኛ ለመደበቅ ብንጥርም እኛ ለመደበቅ ብንሞክርም አይናችን፣ ፌሻል ኤክስፕሬሽናችን፣ የፊት ገጽታችን በሙሉ የሚሰማንን ስሜት አውጥቶ ይናገራል። ለውሸትም አሁን ለምናወራበት ቶፒክም እንደዛው ነው። ስትዋሽ ሰውነቷ ጋር ያልተላመደ እየተጋፋች ያለችው ነገር ስለሆነ ሪያክት ያደርጋል ማለት ነው ሰውነቷ። ስለዚህ አይኗን ፍጥጥ ብላ የምታየ ከሆነ ወይም ደግሞ አይኗን አንተን አንተ ላለማየት የምታሸሽ ከሆነ፣ እጇን ከፊቷ ላይ ማንሳት የሚከብዳት ከሆነ፣ አይኗን ወይ አፍንጯን ወይ አፏን በተደጋጋሚ እየሸፈነች የምታወራ ከሆነ እነዚህ እንግዲህ ሰው ሲዋሽ የሚያደርጋቸው ነገሮች ናቸው። በዚህም ማወቅ ትችላለን ማለት ነው። አራተኛ ከዚህ በፊት ከምታውቀው ንግግሯ ከተለወጠብህ እንግዲህ፣ ይህንን እንደየሰው ስፔሲፊክ ነው። ከዚህ በፊት ስታወራህ የምታወራ በቃ ነፃ ሆና ግልጽ ሆና እያንዳንዱን ነገር እያብራራቸው መታወራ ከነበረና አሁን ቁጥብ ማለት ከጀመረች በአንድ ጉዳይ ላይ እየዋሸች ሊሆን ይችላል። ምክንያቱም ከዚህ በፊት ከነበረችው ኮምፕሊትሊ ተቀይራለች ማለት ነው። ከዚህ በፊት እንደዚህ ሆኑ እንደዚህ ሆኑ እያለች ዲቴል ታሪኮችን እያብራራች እንደዚህ ገጥሞ መንገድ ላይ እንደዚህ ብላ የምትነግራለች፣ ዛሬ ላይ ስትጠይቃት ምን ተፈጠረ ብላ እንደዚህ እኮ ነው በቃ ምናምን ብላ ዝም ብላ አደባብሳ ማለፍ ከጀመረች ውሸቷን ነው ማለት ነው። አንዳንድ ጊዜ ነገሮች ስፔሲፊክ ይሆናሉ፣ ወደዛ ሰው ማለት ነው ከዚህ በፊት ከነበረው ነገር ተቃራኒ ይሆናሉ ማለት ነው። ወይ ደግሞ በፊት ላይ ብዙ ነገሮችን የማታብራራ ከሆነና አሁን ላይ የሆነ ነገር ስጠይቃት የምታብራራ ከሆነ ሜዳፕ ስቶሪ ነው ማለት ነው። በቃ ውሸቱን ለማሳመን የፈጠረችው ዘዴ ነው ማለት ነው። በቃ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ተፈጥሮ እንደዚህ ተፈጥሮ ብላ በቃ የሆነ ሽምድድ ያለ ነገር የምትነግር ከሆነ ይሄም እየዋሸች እንደሆነ እርግጠኛ መሆን የምትችልበት መንገድ ነው። ምክንያቱም ከዚህ በፊት ስታውቃት በባህሪዋ እንደዛ ነገሮችን ብዙ ኤክስፕረስ የማታደርግ ከነበረና አሁን ላይ በቃ ተለማምደብ ወይ ሸምድ መታ እንደዚህ ተፈጥሮ ከሆነ እንደዚህ ሄደን ከዛ እንደዚህ ሆነ ከዛ ጓደኛ እንደዚህ ምናምን አይነት አላደለም በቃ ከዚህ በ ከነበረችው ከተቀየረችብህ ያ ነገር ውሸት ሊሆን ስለሚችል ከሌሎች ምልክቶች ጋር ጨምረህ በደንብ አድርገህ ማስተዋል ይኖርብሃል። በነገራችን ላይ በጣም ብዙ ሰዎች በእንደዚህ አይነት ውሸቶች ይታለላሉ። ወንድም፣ ሴትም ዛሬ ያው እያወራን ያለ ነው ስለ ሴቶች ስለሆነ እዛ ላይ ፎከስ አደረግን እንጂ በጣም ብዙ ሪሌሽንሽፕ በዚህ ምክንያት ይበጠበጣል። ወንዶችም ሲጠይቁን የማልወደው ነገር ውሸት ነው ሴቶችም እንደዛ እንላለን። እና በጣም የሚያስጠላ በጣም የሚደብር ሪሌሽንሽፕን ደግሞ የሚያሻክር ነገር ነው ውሸት። እንግዲህ ውሸት ለምን ይዋሻል ሰው ለምን ይዋሻል ካልን በጣም ብዙ ምክንያቶች ይኖራሉ፣ እንደየሰው ስፔሲፊክ የሚሆኑ ግን ደግሞ በዋናነት አንዲት ሴት ልትዋሽ የምትችለው አንደኛው ነገር ለምዶባት ነው በቃ መዋሸት የለመደበት ሰው አለ በሴትም በወንድም። ሁለተኛው ነገር ደግሞ ከአንተ የሆነ ነገር ፈልጋ ከሆነ ለመጠቀም፣ አንተን ለመጠቀም ብላ ቀርባ ከሆነ ልትዋሽህ ትችላለች። ያንን ለመደበቅ፣ ያንን ለማስታመም፣ ከአንተ ጋር ያላትን ጊዜ ለማርዘም በሚል ልትዋሽህ ትችላለች። ሌላኛው እና ሶስተኛው ደግሞ ኖርማል የሆነ ምንድነው፣ በስህተት በአጋጣሚ ውሸት ሊነገር ይችላል። አስባበትም ሊሆን ይችላል፣ ሳታስበውም ሊሆን ይችላል፣ በአጋጣሚም ሊሆን ይችላል፣ ውሸት ልትነግር ትችላለች። ስለዚህ እነዚህ መንገዶች አሉ። ልምድ ሆኖባት ወይም ደግሞ ለጥቅም ቀርባህ እያጭበረበረቸው ሆኖ እንዳልኳቸው ደግሞ በአጋጣሚ በስህተት ሊሰራ ይችላል፣ ሰው ሊዋሽ ይችላል፣ ሌላ ማንኛውንም ጥፋት እንደምናጠፋው ማለት ነው። በመጨረሻ እንደዋሸቸው የምታውቅበት እርግጠኛ የሚያረገ ነገር ምንድነው፣ ዲፌንሲቭ ትሆናለች። የሆነን ነገር ሆነ ብሎ ሰው ለመከላከል ብሎ ሲያወራ ያስታውቃል። አደለ? ዲፌንሲቭ መሆን ማለት እንደዛ ነው። ምንም ነገር ብትላት ለምን ምን አስበህ ነው፣ የት ነበርሽ ብትላት ለምሳሌ እንዴ ምን አስበህ ነው፣ የት ትሆናለች ብለህ ነው፣ እንዴት እንደዚህ ታስባለህ፣ ጠርጥረኸኝ ነው ምናምን አይነት በቃ። አላደለ? ዲፌንድ ለማድረግ የተዘጋጀ ሰው ምንም ነገር ብትላት በቃ የተዘጋጀችበት የሆነ መልስ አለ። በቃ ራሷን ፕሮቴክት ለማድረግ ሆነ ብላ ተዘጋጅታ የተቀመጠች ከሆነ እንደዚህ አይነት ምላሾችን፣ በቃ ምንም ነገር ስጠይቃት፣ የሆነ ነገር ስትላት ዲፌንድ የምታደርግ። አንዳንድ ጊዜ የሆነ እየዋሸ ያለ ሰው እንደዚህ አይነት ባህሪዎችን ያሳያል። ስለዚህ ሴት ልጅም እየዋሸች ከሆነ አግረሲቭ አግሬሲቭ መሆን አለ አደለ ዲፌንድ ማድረግ በቃ ራሷን ፕሮቴክት ማድረግ። ለምን ቀድማ እንደዛ ሪያክት ታደርጋለች? ምን አስበ ነው አንተን ብሌም ታደርጋለች። በቃ ያንን ነገር በመጠየቅክ ውሸቷን ስለሆነ ቀድማ በመናደድ ቀድማ በመናገር አንተ ከዛ በኋላ ራስን ጥፋተኝነት ተሰምቶ ያን ነገር መልሰ እንዳታነሳ የሚያደርግ አይነት ቴክኒክም ልትጠቀም ትችላለች። ስለዚህ ወደ መፍትሄው እንሂድ። እነዚህን ነገሮች ካየህባት እየዋሸች እንደሆነ ካወክ ከደረስክበት ማድረግ ያለብን ነገር ምንድን ነው? የመጀመሪያው ነገር እኔ በምን አምናለሁ? በግልጽነት አምናለሁ። ሳይንሱም እንደዛ ነው የሚለን። የፍቅር ግንኙነት ላይ በተለይ ግልጽ ሆኖ ማውራትን የመሰለ ነገር የለም። እንዳልኳቸው ብዙ ምክንያቶች አሉ ለመዋሸት። ስለዚህ በግልጽ ማውራት እነዚህ እነዚህ እነዚህ ነገሮች ያልሻቸው ውሸት ሽን እንደሆነ አውቅያለሁ ደርሽበታለሁ። ለምንድን ነው እንደዚህ የምታደርጊው? ምን ብሎ በግልጽ ማውራት መነጋገር ይሄንን ስል ግን እያጭበረበረች እየሸወደች ያለችም ሴት ትኖራለች እና እሱንም በደንብ አድርገህ ማየት ሌሎች ነገሮችንም ጠቅላላ አድርገህ ይቺ ሴት ትፈልገኛለች፣ የምታሳየህን ነገር ትወደኛለች፣ ከእኔ ጋር መሆን ትፈልጋለች እየዋሸችኝ ያለችው በየትኛው ምክንያት ነው ብለህ መለየት እና ወደ ለውጥ ወደ መፍትሄ መግባት ይኖርብሃል። እንግዲህ በአጋጣሚ ዋሽታ ከሆነ የአንድ ጊዜ የሁለት ጊዜ ስህተት ከሆነ መነጋገር እና እያስተካከሉ መሄድ ምክንያቱም ሰው መቼም ፐርፌክት አይደለም፣ ማለት ሁላችንም ፐርፌክት አይደለንም። እናጠፋለን፣ እንስተካከላለን፣ እንቀጥላለን። እንግዲህ ቀጥሎም ደግሞ ሌላ ጊዜ ልናጠፋ እንችላለን። ብቻ እነዚህ የሚደጋገሙ ነገሮች አይሁኑ እንጂ እያስተካከሉ መሄድ የሚባል ኦፕሽንም አለ። ሌላኛው ግን ዋነኛው አንተ ልትጠነቀቅ የሚገባው ያጭበረበረች፣ ከአንተ ለመጠቀም ፈልጋ የመጣች ሴት ከሆነች ከሌሎች ነገሮች ጋር በደንብ አድርገህ ማስተዋል በራስ መንገድ ጀጅ ማድረግ ይኖርብሃል። ለአንተ ያላት ነገር እንዴት ነው ስትፈልጋት ስታገኛት? ከዚህ በፊት ብዙ ቪዲዮች ላይ ነግሬያችኋለሁ አይደል? የወደደች ከአንተ ጋር መሆን የምትፈልግ ሴት ምን ምን ነገሮችን እንደምታሳይ እነዛን ነገሮች ታሳያለች ወይስ አታሳይ የሚለው በደንብ አድርገህ አመዛዝነህ መወሰን ይኖርብሃል ማለት ነው። ምክንያቱም ውሸት ጥሩ ነገር አይደለም። እየተጠቀመችብህ እንደሆነ እያወቅም አብሮ መቆየት ጥሩ ነገር አይደለም። ስለዚህ የግድ የግድ መወሰን ይኖርበል። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ስለ ውሸት ነው ያወራነው። ሴት ልጅ ስትዋሽህ የምታውቅባቸው መንገዶች፣ እንደዚሁም ደግሞ ምን ማድረግ እንዳለብህ አወራን፣ ተወያየን። ምን ታስባላችሁ? እስኪ ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ናፊ ዋው፣ የዛሬው ቪዲዮ ደግሞ ለየት ያለ ነው፣ በጣም እናመሰግናለን ብላችሁ ግን ደግሞ ላይክ አላደረጋችሁትም ማለት በቃሽ፣ ችግር የለውም አሁን አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው